ይችላሉ የነ ፕሬዝዳንት ቭላድሚር ፑቲን ከነሱ ባሻገር የነ ሺ ጂንፒንግ ና የነ ዶናልድ ትራምፕ ከዚህ ከቀረጥ ወይም ከታሪፍ ጋር የተገናኙ ሰጥ ገባዎች መልካቸውን እየቀየሩ በዓለም ፖለቲካ ላይ በዓለም ኢኮኖሚ ላይ እያሳደረው ያለውን ጫና እያንዳንዱ ሀገር ላይ የደረሰውን ነገር ስትመለከት እንግዲህ ከ10 በተደጋጋሚ ያወርተንበታል፣ ከ10 እስከ 145 በመቶ ታሪፍ በዚህ ስፓም ስፓም ስትሄድ ያለውን የፖለቲካ ልዩነት ያለውን ኢኮኖሚን ጫና ውስጥ የማሰዳር አካሄድ ና ነገሮችን በምትመለከትባቸው መንገዶች ሁኔታው እጅግ ውስብስብ ሊሆን እንደሚችል የሚጠቁም ነገር አለ ና በጣም ውስብስብ የሆኑ ነገሮች ልትመለከት ችላለ እና የነ ሺ ጂንፒንግ ና የነ ዶናልድ ትራምፕ በፖለቲካዊ በእንደዚህ ክላስ ወታደራዊ የሆነ መጥቷል። ምክንያቱም ቻይና ፕላስ የሚባል አካሄድ አለ። ቻይና አካባቢው ላይ ቻይና ሉዓላዊት ቻይና አለች። ከዛም ባሻገር በደንብ ያወራናባቸው ጉዳዮች አሉ ከዚህ ከ3 ከ4 ሳምንት በፊት ናይን ዳሽ ላይን በኤለቨን ዳሽ ላይን በሚባሉት አኬድ ቻይና ፕላስ የሆነ አኬድ አላት። ቻይና ፕላስ ማለት ሉዓላዊነቷ የተከበረ ቻይና አለች በደቡባዊ ቻይና ባህር ያለውን አካባቢ በምስራቅ በቢጫ ባህር፣ በሁሉም አካባቢዎች አሉትን እና ሆንግ ኮንግ እነ ታይዋን ጭምር ግምት ውስጥ ገብተው ከሱ አቅም በላይ ደግሞ ቻይና ፕላስ የሚባል አካድ አለ። ቻይና ፕላስ ማለት በንግድ በሶፍት ፓወር የምትይዛቸውን አካዶች ግምት ውስጥ ያስገባ ነው እና ይሄ ታሪፍ ወደ ምን ሊወስድ ይችላል? በርካቶች በጣም የሚያሳስባቸው ነገር ከኑሮ ውድነት ከኢኮኖሚ ከመናመን ባሻገር ይሄኛው ወደ ምን ሊወስድ ይችላል፣ የዓለምን ስርዓት ከመቀየሱ አንጻር ምን አይነት ትርጓሜ ይኖረዋል የሚለው በጣም በጥልቀት የሚታይ ነው። ፕላስ የሺጂንፒንግ ጉዞ ምንድን ነው? ሺ ጂንፒንግ በዚህ ሰዓት ላይ ወደ ሳውት ኢስት ኤዥያ ሀገራት፣ ምስራቅ ኤዥያ ሀገራት ሲሄዱ ቪትናም፣ የቪትናም ነገር ታቃለ ቪትናም ና አሜሪካ ያላቸው ግንኙነት በታሪካቸው አሁን ያለው ነገር ሌላ ቢሆንም፣ ከዛ ደግሞ ወደ ማሌዥያ፣ ከዛ ወደ ካምቦዲያ ሲሄዱ እነዚህ ሀገራት ሲሄዱ አንድ ቻይና ታማኝ የኤዥያ ቀጠና አጋር ናት የሚለውን ለማረጋገጥ ፐርሰናል የሆነ መልእክት ይዘው ሄዱ ሺጂንፒንግ የሚሉ ትንታኔዎችን ስንመለከት ነበርና፣ በደቡብ ቻይና ባህር ያለውን ውዝግብ እንደነ ማሌዥያም ጥያቄ ኳላቸውና እነሱን ደግሞ ትንሽ ሊያረግ የሚችል አቋም የሚወስዱበት ሊሆን ይችላል። የአሜሪካን ስፒር ኦፍ ኢንፍሉንስ እዛ አካባቢ ያላትን ጫና ደግሞ የጦር ልምምድ ዛሬ ሁላ ሲያደርጉ ነበረ በዚህ በኮሪያ ፔኒንሱላ እና እሱን እሱን ውስጥ ግምት ስታስገባው በእርግጥም ቻይና ራሷን ማሳየት አለባት። ቻይና ዶናልድ ትራምፕ ይዘውት የመጡትን የታሪፍ ውጠት ጭንቀት ሁሉ እሷ አማራጭ ሆና ለመሄድ ራሳቸው ሺጂንፒንግ ይህን ጉዞ እንዳቀዱት እየተነገረ ያነሳው የዶናልድ ትራምፕ ባኬን ፎርዝ መሆን ወይም ደግሞ በጉዳዮች ላይ ጥንክር ያለ አቋም ወይም ደግሞ የማይናወጥ አይነት አካሄድ የማይሄዱበት በጣም በርካታ ምክንያቶች አሏቸው። ቅድም እንዳነሳ ነው ከ10 እስከ 145 በመቶ ባለው ልዩነት ውስጥ የተለያዩ የዓለም ሀገራት እኛ ኢትዮጵያን ጨምሮ የታሪፉ ይሄ በዚክ ላይ ምንድን ነው የሚባሉት፣ ትንሹ መነሻው ላይ ትንሹ ላይ ወይም መነሻው ላይ ከሚባለው ሁሉም ሀገራት ተካተዋል። እነ ቬትናምም የዚህ ሰለባ እንደሆኑ ይታወቃሉ። እነ ኢትዮጵያ ጭምር ሁሉም በርካታ ሀገራት የቀረ የለም። እንደውም ሰዎች የማይኖሩባቸው ደሴቶች ጭምር ላይ ታሳቢ እያደረገ ታሪፍ የታሪፍ ማዕበል ነው ያወረዱት ዶናልድ ትራምፕ እና እነዚህ ነገሮች ብዙ ነገር ሞክረዋል። በእርግጥ ብዙ ነገሮች ከመሞከር በመሀል ላይ የሚመጡ ነገሮች ለውጦችን ተመልክተው ፖለቲካቸውን ለመቃኘት ፍላጎት እንዳላቸው ከዛም አንጻር የስምምነቶችን የሚመለከቱባቸው ዶናልድ ትራምፕ እንደምታውቀው በጣም ለሳቸው ደ ቤስ ወርድ ኢን ደ ዲክሽነሪ የሚሉት ታሪፍ ነው። ስለዚህ ታሪፍ ፖለቲካም ነው፣ ታሪፍ ንግድም ነው፣ ኢኮኖሚ ነው። ታሪፍ ደግሞ አሁን በትክክል መደራደሪያ አድርገው ይዞት መጥተዋልና የቻይና ፖለቲከኞች ጋር የሚደረገው የታሪፍ ጦርነት ግን አሁን ባለው ሁኔታ በደንብ እንደተነሳው የሚያዋጣም አይደለም። ምክንያቱም የተነሱበትን እናስታውሳለን። 10፣ 15፣ 20 በመቶ ከዛ 34 በመቶ አሉ፣ 50 ላይ ቆሙ። ቻይና 84 ገባች፣ እሳቸው 125 በመቶ ደረሱ። ቻይና ጨመረች 125 ላይ ደረሰች። ከዛ ወደ 15 10 ምናምን ነው የጨመሩት አይደለ ዶናልድ ትራምፕ። ስለዚህ አፈገፈጉ ማለት ነው። 145 በመቶ ቀላል አይደለም። ቻይና 125 ናት። ቻይናም ከዛም በላይ የሜዳ አቅም የላትም ይበቃኛል ብላ ነበረ። ዶናልድ ትራምፕ ግን 145 ላይ ቆሙ። እንደዛ ቢሆን እኮ እንደ ትራምፕ አካሄድ ቢሆን እኮ 200% መድረስ ነበረበት። ስለዚህ ሺ ጂንፒንግ አቅማቸውን በትክክል ለዶናልድ ትራምፕ አሳይተዋቸዋል። ከኢኮኖሚው አንጻር ያለውን ሁኔታ ና እነዚህ ነገሮች ስትመለከታቸው ብዙ ምርቶች ጫና ውስጥ ይገባሉ። የቻይና ቅድም ባነሳቸው በቴክኖሎጂ በምናምን ብራንድ ዓለም አቀፍ በማድረግ ብራንዳቸውን ከማስተዋወቅ ባሻገር ኢትዮጵያም ውስጥ ሊመጡ ይችላሉ። ጅቡቲም ውስጥ ሊሄዱ ይችላሉ። እዛ ቪየትናም፣ ካምቦዲያ ና ማሌዥያ የመሳሰሉ ሀገራት ከዚህ በፊት የነበሩ ምርቶቻቸውን እዛ አምርተው የዶናልድ ትራምፕ ማዕቀብ ሲጣልባቸው ማዕቀቡ እንዳይነካቸው በሌላ ሀገር የቻይና ኩባንያዎች አምርተው ወደ አሜሪካ ይልካሉ። ስለዚህ ያኛውንም ድጋሚ ሊሄዱበት ይችላሉ። ምንም እንኳን አሁን ያለው ሁኔታ ሁሉም ሀገር አነሰም በዛም የታሪፍ ሰለባ ቢሆንም ይህን ሁሉ አለ እና የቴክስታይል ወይም ደግሞ ክሎዚንግ የሚባሉት ጫማም ሊሆን ይችላል። በተለይ ናይክ የመሳሰሉት ሌቫይስ የሚባሉት የጂንስ ምርቶች ምናምን እነሱ እነሱን ስትመለከት፣ የኮምፒውተር ምርቶች ቺፕሶች ምናምን አብዛኞቹ ወይ ኩባንያዎቹ የአሜሪካ ሊሆኑ የሚችሉም እንኳን ብዙ ነገሮቻቸው የሚገጣጠሙት ብዙ ገዢ ያላቸው ቻይና ውስጥ ሊሆን ይችላል እና ኢምፓክት የሚደረጉት አሁን ለምሳሌ እነዚህ ምናም ባሉ ቲሸርቶች እነሱ በሙሉ ቻይና ላይ በጣም ግዙፍ እንትን አላቸው። እነ ቪየትናም ላይ አላቸው፣ እነ ማሌዥያ ላይ አላቸውና የሺ ጂንፒንግ ጉዞና ታሪፉን አብረህ የምትመለከታቸው ነገሮች ናቸውና ይሄ በሙሉ አስቸጋሪ ነው። ከዛስ ዶናልድ ትራምፕ ባለፈው አርብ ምንድነው ያደረጉት? አፈገፈጉ። ታሪፉን 145 ስለደረሱ አፈገፈጉ። የመፍራት የምናምን ላይሆን ይችላል ነገሮችን ሌሎች ምክንያቶች አሏቸው። በደንብ እነሱ ዘርዝሮ የሚያስቀምጧቸው አሏቸው። ግን 145 ለ125 መቆም ደግሞ ዝም ብለ ስትመለከተው የሆነ ትርጉም ይሰጣል። እነ ሺ ጂንፒንግ የዋዛ እንዳልሆኑ ቻይና የዋዛ እንዳልሆኑ ኢኮኖሚዋን የምታስቀጥልበት በጣም ናቹራል የሆነ የኢኮኖሚ አካሄድ ስላላት በእርግጥ ማጥለቅለቅ የሚል እጅግ አስቸጋሪ አካሄድ እንዳላቸው ዶናልድ ትራምፕ ይረዳሉ። እንደዛም ሆኖ ዋሽንግተንና ቤይጂንግ የንግድ ጦርነት ላይ በግልጽ እያሉ አሁንም ደ ቢገስት ፓርትነር ናቸው ማለትም ከካናዳና ና ከሜክሲኮ ቀጥሎ ሶስተኛ ላይ ያሉት አሁንም ቻይናውያን ናቸው በንግድ አጋርነታቸው። ስለዚህ የተጣላህን ቢሆን አብረህ ልትሰራባት የምትችል ዓለም መሆኗን በግልጽ ያስቀመጠ ነው። ለዚህም ነው አሁን እንደውም እኮ ቬትናም ላይ ከዚህ በኋላ ሄጅሞኒክ የሆነ ነገር መቆም አለበት። አንድ ሀገር የሚመራው አለም መቆም አለበት። ሁሉንም አካታች የሆነ ዴሞክራሲያዊ ምናምን ከዚህ በፊት አሜሪካ ላይ የምንሰማቸውን የአሜሪካ ፖለቲከኞች ደጋግመው የሚያስተጋቡልን ነገር አሁን እያስተጋቡ ያሉት የቻይና ፖለቲከኞች ሆነዋል። ለዚህም ነው ቻይና የዶናልድ ትራምፕ በጣም ግፊቱ ሲጨምር፣ አለም ፖለቲካ ላይ ጫና ሲፈጥሩ፣ ቻይና ጥሩ አማራጭ ሆና መጣች። ጥሩ አማራጭ የሆነች እኮ አሁን ለምሳሌ ቻይና አሜሪካ ብትል ለኢትዮጵያ ምኗ ነው? ቻይናም አሜሪካም ጋር ትሰራለች ግን ቻይና ለራሷ ግን ራሳቸው ዶናልድ ትራምፕ እየገፉ መጡ። አውሮፓም ጋር ተጣሉ ሌላው አለምም ጋር በታሪፍ ተጣሉ። ስለዚህ የሆነ አሪፍ መደላደል ያላት በአሁኑ ሰዓት ቻይና ሆና ተገኘች። ለዚህም ነው የሺጂንፒንግ ጉዟቸውም መግለጫቸውም ሁሉም ነገር እኛ አለን ላችሁ፣ እንደ አማራጭ ፐርሰናል የሆኑ መልእክቶችን ወደ ቬትናም ወሰዱ። ሲባልኩ ከእንደዚህ አይነት አንጻር ነው እኛ አለን አማራጭ አለን የሚል ነገር በእርግጥም የነ ቬትናምን እንደውም እኮ ማሌዥያ ቁጥር አንድ የ212 ምናምን ቢሊዮን ዶላር የንግድ ልውውጥ ነው ያላቸው። ቁጥር አንድ የንግድ አጋሯ ለማሌዥያ ኮ ቻይና ነች። አሁን ሺ ጂንፒንግ የሄዱባት እና ቬትናም፣ እንደዚህ አይነት ሁኔታ አለ። እነዚህ ስትመለከት እዛ አካባቢ ያለውን የኤዥያዎቹን አካባቢ መቆጣጠር ከተቻለ የህዝብ ቁጥር ምናም ምናም ስደማመርበት ትልቅ ሪሶ ትልቅ ሀብት ቻይና ማንቀሳቀስ ትችላለች ነው እና ባይዘወይ በጣም እጅግ አስቸጋሪ የሚሆንባቸው ዶናልድ ትራምፕ ያቁታል እኮ 2018 እና 2019 ላይ በዚህ ሶይቢን በሚባሉት አኩሪ አተር ምርቶች ላይ ከባድ ማዕቀብ ሲጥሉ የቻይና ኩባንያዎች ላይ ሲጣልባቸው ን ምንድነው ያደረገችው? ሌሎች ምርቶችን የገበሬዎቹን አልገዛም አለች ቻይና። ስለዚህ ተነሱባቸው፣ ዶናልድ ትራምፕ ላይ ተቃውሞ ነበረ። ከዛ ሶይቢን ደግሞ ከ500 ሺህ በላይ ፕሮዲሰር አለው ይሄ አኩሪ አተር ሶይቢን ገልጸዋል እንደዛ 500 አምራቾች አሉት። ይሄ አምራች በትክክል የሚያመርቱእና በዚህ ጉዳይ ላይ አሁንም ዶናልድ ትራምፕ ላይ ጫና ፈጥረዋል። ሶ ዶናልድ ትራምፕ የስማርትፎኖች ላይ ወይም ዘመናዊ ስልኮች የሚባሉት ላይ የኮምፒተር ቁሶች ላ ራሱ ኮምፒተር ላይ ቺፕሶች የ20 በመቶ ቀረጥ አለ። ከኤፕሪል 2 በፊት በነበረው ግን አሁን የ145 በመቶ ታሪፍ ሰለባ አይሆንምና ብዙ ነገሩን ስትመለከት ሄድ መለስ የሚሉት ዶናልድ ትራምፕ ሄድ መለስ የሚሉት በጣም ትልቅ ምክንያት ይኖራቸዋል። ነገ ከነገ ወዲያ ምናጠራ ይሆናል ግን ደግሞ ቻይናም ተኝታ የምታድር ሀገር አይደለችም። እነዚህ እነዚህ በጣም ቤዚክ የሚባሉት ነገሮች ከዓለምን መቆጣጠር ሲባል እንደውም ሺጂንፒንግ ካነሷቸው ጉዳዮች አንድ ኃይል የሚመራው ዓለም ከዚህ በኋላ አይኖርም። እንደውም 2007 ላይ ኮ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ይበቃናል፣ አንድ ዓለም የሚመራው ዓለም አያስፈልግም ካሉ በኋላ የሙኒክ ኮንፈረንስ በኋላ አንዳንድ ንቅናቄዎች ተጀምረዋል። ከዛ እነ ሺጂንፒንግ የመሰሉ መሪዎች ሲመጡ እነ የሚሰሩት ኢኮኖሚ ላይ ነው የሚሰሩት። ቻይና ግዙፍነቷን ማይትነሷን የሚያሰፉበት በጦርና በኢኮኖሚ ላይ ነው። እና አሁን ሁለት አይነት አካሄዶች አሉ። የቻይና ፖለቲከኞች ወደ አንድ ሀገር ሲሄዱ ሊያወሩል የሚችሉት ነገር አለም። ቅድም ያነሳቸውን ብዛም በቀሬር የሚባሉት የማይገኙት እነዚህን ማቴሪያሎችን ፍለጋ ወይም ደግሞ እነሱን ማቅረብ ከነሱ ጋር አብረ ንግድ መስራት ምናምን የመሳሰሉ ሀሳቦችን ይዘውል ይመጣሉ። የአሜሪካ ፖለቲከኞች አሁን ወደ ቬትናም ቢመጡ ወደ ደቡብ ኮሪያ ገብተው የሚያደርጉትን ነገር ስለምንመለከት ነው፣ ጦር ነው ሊያስታጥቁ የሚችሉ ከዚህ በፊት ሲባል የነበረው እነ ሶቪየቶች ጋር መስራት እንደነራሻ ያሉ ሀገራት ጋር መስራት የጦር መሳሪያ ነው የምታገኘው እንደሚባለው ሁሉ የቻይና የአሜሪካ ፖለቲከኞች አሁን እያደረጉ ያሉት የሆነ ቦታ ይሄዳሉ፣ ጦር ወይንም ደግሞ ቤዝ ይኖራቸዋል። በዛ አካባቢ ያሉ እንቅስቃሴዎችን ማስቀጠል ላይ ትኩረት ያደረገ ነው። የቻይና የት ነው ያላት ብትባልኮ፣ ቻይና አለም ላይ አይገናኙም እኮ ጅቡቲ ውስጥ ብቻ ነው እስካሁን ባለ ሁኔታ። ከዛ የሆኑ የሆኑ እንቅስቃሴዎች እንጀምራለች እንጂ የጦር ላይ ያላትን ነገር የምታውቀው ነው። እና በኢኮኖሚ ነው ሶፍት ፓወር በሚባል ነው ቻይና ካልቸሯን ምናምን በመስጠት ካልቸሯን ማለት የስራዋን ከኢኮኖሚ አንጻር መስራት ምናምን እንደነዚህ አይነት ነገሮችን ግምት ውስጥ በማስገባት ነው። እና ይሄ በጣም ትልቅ ልዩነት፣ ቅድም ባልኩ ኦፕሽን ሆኖ በመቅረብ አካሄድ እነ ሺጂንፒንግ በጣም የተሳካላቸው ይመስላል። እና ከዚህ አንጻር የወደፊቱን ዓለም የመቆጣጠር የፖለቲካ ሂደት፣ ወደፊቱን መቆጣጠር ሲባል ከዚህ በፊት የሚያውቁት አካሄድ አለ። በቀዝቃዛ የዓለም ጦርነት ሁሌም አሜሪካ አለች፣ በቃ በቀዝቃዛ የዓለም ጦርነት ቻይናና ማነች? አሜሪካና ዩ ኤስ ኤስ አር ወይም ሶቪየት ህብረቶች ናቸው። ሞስኮና ዋሽንግተን የነበረው ዓለም ነው። ደህን እነ ሮናልድ ሬገን ጥሩ አድርገው እነ ጎርባቾቭን በተለያየ መንገድ ማኒፕሌት አድርገው ሶቪየት ፈረሰች፣ 15 ሀገር ሆኖች። ደህን እነ ቦሪስ የልሲን ደግሞ በኔቶም በምንም ሲታለሉ ምንም ሲደረጉ ከዛ አለፉ። እነ ፕሬዚዳንት ቭላድሚር ፑቲን የመሳሰሉ መሪዎች ደግሞ ብቅ አሉ። 1990 ላይ 2000 ላይ ምናምን፣ ከዛም በኋላ እነሱ በጦሩ እነሱ በመግለጫ በምናምን ሲሄዱ ደግሞ ቻይናም ኢኮኖሚዋ ሪቫይቭ እያደረገ ሄደ። በአጋጣሚ ባይ ዲፎልት ልትለው ትችላለ። ሁለቱ ሀገራት ደግሞ በብዙ ነገራቸው የተሳሰሩ ናቸው። በድንበርም በለው፣ በንግድ በለው፣ በምዕራቡ ዓለምን በመገፋት የተወሰነ የፖለቲካ መመሳሰል አላቸው። አንሊሚትድ የሆነ ግንኙነት ፓርትነርሽፕ ፈጠሩ። ፑቲን ና ሺ ዓለም ላይ ጥራ ብትባል መሪ አሁን የአሜሪካኖቹ አሜሪካኖች ናቸው ይጠራሉ ጊዜ ሺ ጂንፒንግ ኤንድ ፑቲን ልትል ትችላለ። እንዲህ አይነት አካሄድ ስላለ የዓለምን ወደፊቱን ለመጠቅለል እንዳልከው እንዲህ አይነቶችን የኢኮኖሚ አካሄዶችን ከስልጣኔ ጋር አገናኝቶ መሄድ እንደውም እኮ ቬትናም ሄደው የኤአይ ቴክኖሎጂን በተመለከቱ በጣም ሰፊ ጥልቅ የሆኑ ጉዳዮችን ነው ስምምነት ላይ የደረሱት። ይህን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትሩ ሶሻል ሚዲያቸው ላይ ቬትናም ና ቻይና አሜሪካን አጣብቄኝ ውስጥ ለመግባት የሄዱበት ርቀት ነው የሚል መግለጫ ወዲ ሆኑ ወይም ደግሞ ትሩ ሶሻል ሚዲያቸው ላይ ጻፉ። ና እንደዚህ አይነት ነገሮችን አካሄዳቸውን የተመለከቱት የአሜሪካ ፖለቲከኞች ነገሮችን እንደዚህ ሄድ መለስ በማለት ነው የሚያጠሩት። አሁን ለምሳሌ የቅድም ባነሳውል በሶይቢን ምርት ላይ እጅግ ከባድ የሆነ ጫና ቻይና የምትፈጥር ከሆነ እንደው በዘርፉ አካባቢ ያሉ ሰዎች እንኳን 740 ሺህ የሚሆኑ ሰዎች ሰራጥ ይሆናሉ። ዶናልድ ትራምፕ በዚህ ዶጅ በሚባለው ኤለን መስክ በሚመሩት ኤጀንሲ አማካኝነት በዚህ መስሪያ ቤት አማካኝነት 200 ሺህ ሰዎችን ከስራ አፈናቀለ ሊያፈናቀል ነው የሚል በጣም ከባድ ቁጣ፣ ተቃውሞ የተቀሰቀሰበት 200 ሺህ ሰዎችን የሚሆኑ ሰራተኞች ከፌዴራል ቢሮዎች ሊለቁ ነው፣ ወይም ደግሞ ተሰናብተዋል መሄዱም አሉ የሚል መረጃ በመውጣቱ ጭምር ነውና፣ 740 ሺ የሶይቢን ወይንም ደግሞ ከዚህ ከግብርናው ጋር የተገናኙ ሰዎች ስራ አጥ የሚሆኑ ከሆነ፣ ምክንያቱም 15 በመቶ የሚሆነው የግብርና ምርት ወደ ቻይና ነው የሚልኩት የአሜሪካ ገበሬዎች፣ ከፖለቲከኞቹ አንጻር ብቻ ሳይሆን። ስለዚህ አሜሪካ ገበሬ ሲባል የምታውቀው ነው በጣም እጁ ተጽዕኖ ስፌሩ የሚያርፍብህ ነው። ስለዚህ እንዲህ አይነት